ሊቀ ጳጳሱ ሊዮ አስራ አራተኛ ግጭት በተነሳባቸው እንደ ኢትዮጵያ ባሉ ሀገራት እርቅ ለመፍጠር ዝግጁ መሆናቸውን ገለጹ። በዓለም ዙሪያ ያሉ ጦርነቶችን ለማስታረቅ እንደሚፈልጉም ተናግረዋል። የምስራቅ ካቶሊካዊት ቤተ ክርስቲያን ኢዮቤልዩ ምክንያት በማድረግ ባደረጉት ንግግር ከቅድስት ሀገር እስከ ዩክሬን ከሊባኖስ እስከ ሱሪያ ከኢትዮጵያ እስከ ካውሳሰስ ድረስ ጦርነት መስፋፋቱን ጠቁመዋል። በመሆኑም ተዋጊ ወገኖች እንዲገናኙና በድርድር ሰላም እንዲሰፍን የተቻላቸውን ሁሉ እንደሚያደርጉ አረጋግጠዋል። ሕዝቦች ሰላም እንደሚፈልጉ በመግለጽ ተፋላሚዎች ተገናኝተው እንዲደራደሩ አሳስበዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ የተሰጠ መግለጫ፣ በውጭ አህጉረ ስብከት ተመድበው ሐዋርያዊ አገልግሎታቸውን በመፈጸም ላይ የሚገኙ ብጹህ አቡነ ጴጥሮስ ዶክተር፣ የቅዱስ ሲኖዶስ ዋና ጸሐፊ የኒውዮርክና አካባቢው ሀገረ ስብከት ሊቀጳጳስ ብጹህ አቡነ ቴዎፍሎስ ዶክተር፣ የሰሜን ካሊፎርኒያ አካባቢው ሀገረ ስብከት ሊቀጳጳስ ብጹህ አቡነ ያዕቆብ የጆርጂያና አካባቢው ሀገረ ስብከት ሊቀጳጳስ ወደ ሀገር ቤት በመግባት አመታ ዊ የቅዱስ ሲኖዶስ ምልአተ ጉባኤ እንዲሳተፉ ቅድስት ቤተክርስቲያናችን በቅዱስ ሲኖዶስ በኩል ጥያቄ ማቅረቧ ይታወሳል። መንግስትም ሀገራዊ ተቋማትን ለማጠናከር ያለውን ቁርጠኝነት የጸና መሆኑን በገለጸበት መግለጫ እንደተመለከት ነው። የሀገራችንን ሰላም ለማጽናት የቅድስት ቤተክርስቲያናችንን የታሪክ ገጽታ ለመጠበቅ ተቀራርቦ መነጋገር የተሻለ መፍትሄ መሆኑ ተረድቶ ሦስቱ ሊቃነ ጳጳሳት ወደ ሀገር ገብተው የቅዱስ ሲኖዶስ ጉባኤን እንዲሳተፉ መፍቀዱ ተረድተናል። በመሆኑ መንግስት ቅዱስ ቤተ ክርስቲያናችን ያቀረበችውን ጥያቄ ተቀብሎ ሶስቱ ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችን አቅርበናል። ወደፊትም እግዚአብሔር በሰጠን ምድር አባቶቻችን ባቆዩልን ሀገር አስተማማኝ ሰላም እንዲኖር ለሀገራችንና ለህዝባችን በሚጠቅሙ ጉዳዮች ላይ ግንኙነታችንን በማጠናከር በጋራ ለመስራት ዝግጆች መሆናችን እንገልጻለን። በዛሬው ለ ትም ውጭ ሀገር የነበሩና ወደ ሀገር እንዳይገቡ ተከልክለው የነበሩ ሦስት ብፁዓን አበው ሊቃነ ጳጳሳት በቅዱስ ሲኖዶስ ጉባኤ ላይ ለመሳተፍ ዛሬ ማለዳ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ብፁህ አቡነ አብርሃም፣ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ብፁህ አቡነ ዲዮስቆሮስ፣ ብፁህ አቡነ ሳቢሮስ፣ ብፁህ አቡነ ዮሴፍና ብፁህ አቡነ ዲያቆስ ተገኝተው አቀባበል አድርገውላቸዋል። መንግስት ከሳምንታት በፊት በይፋ ባወጣው መግለጫ ሶስቱ ብፁዓን አባቶች በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ስብሰባ ላይ ለመገኘት እንዲችሉ የሚጠበቅበትን ሁሉ እንደሚያደርግ ቃል ገብቶ ነበር። በዚህም ብፁ አባቶቹ ዛሬ አዲስ አበባ ገብተዋል። ይህ ዴሊ ኒውስ ነው። የዕለቱ ዜና እዚህ ሊያበቃን፣ መልካም ጊዜ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለድርድር ቱርክ አንካራ ገቡ። የዩክሬን ፕሬዝዳንት ዜሌንስኪ ከሩሲያ ባለስልጣናት ጋር ለመደራደር ቱርክ አንካራ ገብተዋል። ድርድሩ በኢስታንቡል ሊጀመር መሆኑን ተከትሎ ከድርድሩ አስቀድሞ ከቱርኩ ፕሬዝዳንት ሬሲፕ ጣኢብ ኤርዶጋን ጋር ተገናኝተው እንደሚነጋገሩም ታውቋል። ዜሌንስኪ አንካራ እንደደረሱ በአውሮፕላን ማረፊያ በሰጡት አጭር መግለጫ እኔ ለድርድር ተገኝቻለሁ፣ ሩሲያውያን በምን አይነት ደረጃ እንደሚገኙ እናያለን ሲሉ ተናግረዋል። በተጨማሪም ዜሌንስኪ የዩክሬን ልዑካን አባላት ከውጭ ጉዳይ ሚኒስቴር፣ ከፕሬዚዳንት ጽህፈት ቤት፣ ከጦር ኃይልና ከሁሉም የደህንነት ዘርፎች የተውጣጡ ተወካዮችን ያካተተ ነው ማለታቸው ሲኤንኤን ዘግቧል። ሩሲያ ለድርድር የምትልከውን የልዑካን ቡድኑ ስብጥር ይፋ ማድረጓ ይታወሳል። ይሁንና ዘለንስኪ ከሩሲያው አቻቸው ቭላድሚር ፑቲን ጋር በአካል ለመገናኘት ፈቃደኛ መሆናቸውን ቢገልጹም፣ ከክሬምሊን ቤተመንግስት ግን ፑቲን ለድርድሩ ወደ ቱርክ እንደማይጓዙ አስታውቀዋል። የኳታሩ ኢሚር አጎና በመሆናቸው ኢራን እድለኛ ናት ሲል ትራምፕ ተናገሩ። ትራምፕ በአነጋጋሪ መልእክታቸው ኢራን ላይ የምንፈልገው እንዳናደርግ የሚከለክሉትና ለኢራን የሚሟገቱት የኳታሩ ኢሚር ማመስገን አለበት ያሉ ሲሆን፣ እሳቸው በቻሉት አቅም ሁሉ ለኢራን ይታገላሉ ሲሉ ተደምጠዋል። ምንም እንኳን በርካቶች በኢራን ላይ በትራችን እንድናሳርፍ የሚፈልጉ ቢሆኑም የኳታሩ ኢሚር ግን ይህንን እንዳይሆን አቋም ይዘው በመከራከር ላይ ያሉ ሰውናል ናቸው ብለዋል። ከዚህ ባሻገር አሜሪካ ኳታርን በክልሉ ያላት ቁልፍ ሚና እያሳደገች ያለች ሀገር መሆኗን እውቅና ትሰጣለችም የተባለ ሲሆን ትራምፕ ከ2003 በኋላ በስልጣን ላይ ሳሉ ሀገሪቱን የጎበኙ ሰው በመሆኑ አሜሪካ ለኳታር የምትሰጠውን እውቅና ያሳያል ተብሎለታል። አሜሪካና ኳታር ረጅም ዘመናት ያስቆጠረ ግንኙነት ያላቸው ሲሆን በተለይም ከታሊባን ጋር ያደርጉ የነበሩ ድርድሮችን በማስተባበር ኳታር ቁልፍ ሚና ነበራት። በዚህም በክልሉ ካሉ ተደማጭ አሸማጋይ ሀገራት አንዷ ለመሆን በቅታለች። በአሁኑ የእስራኤልና የሀማስ ጦርነት የተኩስ አቁም ስምምነት ላይ ለመድረስ ገንቢ ሚና እንደተጫወተች የሚነገርላት ኳታር አሜሪካ ከሀገሪቱ ጋር ያላትን ግንኙነት ይበልጥ በማጠናከር ላይ እንድትሰራ እንዳስገደዳት ይነገራል። ከዚህም በተጨማሪ በትራምፕ ታማኝ ወዳጅ ተደርጋ የምትቆጠረው ኳታር አሜሪካ ከኢራን ጋር ለመድረስ የምትፈልገውን ስምምነት ታመቻቻለች ተብሎ ይታመናል። ትራምፕ ከኢራን ጋር ላቀዱት ውይይት ከተመረጡ ታማኝ አሸማጋዮች መካከልም ኳታር አንዷ ነች ተብሏል። በጋዛ ሰርጥ በቀጠለው የእስራኤል ጥቃት ቢያንስ አርባ ፍልስጤማውያን ተገደሉ። በሐማስ የሚመራው የጤና ሚኒስቴር እንደገለጸው ባለፉት ወራት በቀጠለው የእስራኤል ጥቃት የተነሳ ከ52 ሺህ በላይ ሰዎች የተገደሉ ሲሆን በሕይወት የተረፉት ደግሞ በከባድ በሆነ የጤና ሁኔታ ውስጥ ናቸው ብለዋል። በአንድ ሌሊት እስራኤል በደቡባዊ ጋዛ በወሰደችው የአየር ጥቃት ሕጻናትን ጨምሮ አርባ ፍልስጤማውያን መሞታቸው ከስፍራው የሚወጡ መረጃዎች አመላክተዋል። ከሰባ ቀናት በኋላ ጦርነቱ ዳግም ማገርሸቱን ተከትሎ ባለፉት 24 ሰዓታት እጅግ በጣም ኃይለኛ በሆነው የእስራኤል ዘጠኛ አየር ጥቃት ቢያንስ አርባ ፍልስጤማውያን ተገለዋል። ጥቃቱ ያነጣጠረው በደቡባዊ ጋዛ ትልቁ ከተማ ካኒዮኒስ ላይ ነበር። በካኒዮኒስ የሚገኙ የናስር ሆስፒታል የሕክምና ምንጭ እንደተናገረው ተጎጂዎቹ ህጻናትን ያካተቱ ናቸው ብለዋል። ጥቃቱ የተፈናቀሉ ቤተሰቦችን በከተማውና በአካባቢው በሚገኙ ቤቶች እና ድንኳኖች ላይ ደርሷል። በከተማ ዋና ሆስፒታሎች ውስጥ በአስክሬን ማቆያ ክፍል በአስክሬን ተጨናንቋል። የድንገተኛ ክፍል ኮሪደሮች በተጎዱ ሰዎች መሞላታቸው ከስፍራው የሚወጡ ዘገባዎች ያሳያሉ። ከመጋቢት አጋማሽ ጀምሮ እስራኤል ምግብ መድኃኒትና ሌሎች እርዳታዎችን ወደ ጋዛ እንዳይገባ ከልክላለች። ወደ 2.1 ሚሊዮን የሚጠጋው የጋዛ ሕዝብ በጣም አሳሳቢ የረሃብ አደጋ ላይ እንደሚገኝና እጅግ ከፍተኛ የምግብ ዋስትና እጦት እንደተጋረጠበት የገለጸው የተባበሩት መንግስታት ድርጅት እገዳው ላይ አለ ለዓለም አቀፍ ውግዘት እያቀረበ ይገኛል። የእርዳታ ድርጅቶች ባወጡት መግለጫ ሰዎች በረሃብ እየተሰቃዩ ነው፣ በተበከለ ውሃ ታመውና ሊታከሙ በሚችሉ በሽታዎች ህይወታቸውን እየተነጠቁ ነው ሲል ተደምጧል። ቢቢሲ እንደዘገበው እስራኤል ዓለም አቀፍ ጋዜጠኞችን ወደ ጋዛ እንዲገቡ አትፈቅድም። ስለዚህ በቀጥታ ከጋዛውያን በሚላኩ መልእክቶች የድምፅ መረጃና ምስሎች ያለውን ሰቆቃ ለመገንዘብ ተገደናል ብሏል። በተባበሩት መንግስታት ድርጅት የተደገፈ ግምገማ እንደሚያሳየው ግማሽ ሚሊዮን ሰዎች ወይም ከአምስት አንዱ በጋዛ ረሃብን እየተጋፈጡ ነው ይላል። በሚቀጥሉት 11 ወራት ወደ 7100 የሚጠጉ ከአምስት ዓመት በታች ያሉ ህጻናት ለከፋ የምግብ እጥረት ይጋለጣሉ ተብሎ ይጠበቃል። ሌሎች የረድኤት ኤጀንሲዎች እገዳውን የጦር ወንጀል ሊሆን እንደሚችልና እስራኤል የምትከተለው የረሃብ ፖሊሲ ሊሆን እንደሚችል ተናግረዋል። እስራኤል በጋዛ የረሃብ ችግር አለ መባሉን ግን አስተባብላለች። ሐማስ የቀሩትን ታጋቾች እንዲፈታ ጫና እያደረገች መሆኑን ትገልጻለች።